ኛ ካመጣን በዱኒያ ላይ ያሉ ውጣ ወረዶችን የማናልፍበት ምንም ምክንያት የለም።

እንደነበር ተመልክተን ነበር ያቆምነው። እንሻላ ዛሬም ከዛ አንስተን ቀሪ ሀሳቦችን እናነሳለን። እንሻላ ተተፈል። ብስሚላ አልሐምዱሊላህ ሰላቱ ወሰላም አላ ረሱሊላ። ኢብራሂም ዓለይሂ ሰላም ከእስማዒል ጋ የነበራቸው የተለየ የመስዋዕትነት የመክፈልን ሂደት የሚያሳይ ታሪክ አይተናል። ፕሮግራም ውስጥ ከመግባታችን በፊት ካስታወስክ አንድ ነጥብ እያነሳን ነበርና ተፍሲር ሊቃውንት ወይም የተፍሲር መጽሐፎች ውስጥ ተጠቅሷል። ኢብራሂም ዓለይህ ሰላም ይሄን ነገር ሊያደርጉ በሚነሱ ሰዓት ይሄ ጉዳይ የሚመለከታቸው ሶስት ሰዎች ናቸው፤ አባት፣ ልጅና እናት። እናትም ያው እንግዲህ ይሄን ነገር ይመለከታታል፤ የአብሮኳ ክፋይ ነው። እና ይሄን ጊዜ ሸይጣን ሁኔታውን ተጠቅሞበታል የሚሉ ገለጻዎች ሙዕተመድ የሆኑ የተፍሲር ኪታቦች እንደነ በገዊ ሌሎችም ጠቅሰውታልና። ሰው ከነፍሱ ከሚወዳቸው ነገሮች ጋራ ያላህ ትእዛዝ በሚመጣ ወቅት ጊዜውን ሸይጣን ይጠቀምበታል። ያን ወቅት ማለት ነው፣ እንዴት፣ ምን ሆነህ ነው እንደዚህ አይነት ነገር የምታደርጉ የሚል አይነት ማለት ነው። ለዛ ሲባል ኢብራሂም ዓለይሂ ሰላምን የመፈተን ሙከራ ለማድረግ ሞክረዋል። እንዲሁም ደግሞ ልጃቸውን ጋር የመምጣት ሁኔታ አለ እናቱም ጋር እናቱ ጋር እንግዲህ ያው ልጅሽ የት እንደሄደ ከአባቱ ጋር የምታውቂው ነገር አለው በመካሪ ነው ሁልጊዜ ሸይጣን የመጣው እንደ መካሪ እንደ አሳቢ እንደሱ የበለጠ አሳቢ የሌለም የለም ተብሎ እስኪታሰብ ድረስ ማለት ያ ሰው እንዲያስብ አድርጎ እና መጣና ልጅሽ ከአባቱ ጋር የት እንደሄደ ታውቂያለሽ እንደተለመደው ስራቸውን ሊሰሩ ለእኛ ለቤተሰባችን የሚሆን ነገር ሊያደርጉ ተንቀሳቅሰዋል። የተለመደ ነገር ነው ብላ መለሰች። እሱ ግን ያለው ምንድን ነው አይደለም፣ ተሳስተሻል ይኸው አላህ አዝዞኛል በሚል ልጅሽን፣ ግልጽ ነው ሊያርደው ነው። ያን ጊዜ መለሰችው ቆራጥ፣ እሷም የእምነት ብዙ ጊዜ የምንረሳቸው ከጎን ትላልቅ ስብናዎች ስላሉ ነው። እሷም ቁርጠኛ ሆና አላህ ካዘዘው ይህን ነገር ይፈጽም ካላህ ከሆነ እነዚህ ሰዎች ትዛዙ ካላህ ከሆነ ምንም ይሁን መፈጸም መቻል አለበት ማለት ሲጀመር፣ እኛም ያላህንን ወደ አላህ ተመላሾች ነን። ሰው ስለሰጠህ ነገር አላህ ሱብሓነሁ ወተዓላ ፍርድ ማድረጉ ብዙም ቢግ ዲል ትልቅ ነገር የሚሆን ነገር አይደለም። እኮ ሲጀመር የሰጠው አላህ ነው አይደል? አላህ በሰጠው ነገር ባደረገው ነገር የማዘዝ ስልጣን የለውም እንደ ስልጣን አላህ ሱብሓነሁ ወተዓላ ማለት ነው። ለፈተናም ቢሆን ይሄ ነገር የመጣው ትልቅ ፈተና ነው። ኋላ ላይ እናያለን። ትልቅ ፈተና የሚያሳይ የቁርኣን አንቀጽ የሚመጣበት ሁኔታ አለ ማለት ነው። አባትም ጋር ልጅም ጋር እንደዚሁ ማለት ነው። አንተ ሊያርደህ ከሆነ የታስበ አይ አባት ያስቡ አላህ አዞት ከሆነ ይደረግ። አባትም ጋር የመጣበት ሁኔታ ትንሽ ለየት ይላል። ኢብራሂም ዓለይሂ ሰላምን ይሄ ያየኸው ነገር እኮ እንደውም እንደ ቅዠት ነው፣ ትእዛዝ እንዳይመስልህ በደንብ አስብበት አይነት ነገር ማለት ነው። ማጠራጠር አይነስም እንትን ወደኋላ ለመሳብ ውሳኔ እንዳይወስኑ ሊያደርጉ የሚችሉ ለምን አሁን ይህን ጃኒብ እንዳንረሳው ብዬ ነው። ትእዛዝ ሲሉ ኢማናቸው ብቻ ገፍቷቸው ሳይሆን በጎን ደግሞ እነዚህ ሙፈሲሮች ይህን ነገር ያመጡት ምንድን ነው አንድ ሰው የአላህን ትእዛዝ ተፈጻሚ ሊያደርግ በሚሄድበት ቁርጠኛ በሚሆንበት ወቅት ኢማኑ እንዳለ ሁሉ በጎን ደግሞ መጥፎ ጓደኛ ይኖራል፣ ሸጣን ይኖራል። የሚወሰውሱት እንዳይፈጸም ሊያደርጉ የሚችሉ አሉ እና ይህንን እንድናወሳስቤ ነው። እና ይህን ካለ በኋላ ፈለማ አስለማ ብለን ነው ያቆም ነው እና ፈለማ አስለማ ወተል ለሁሌ ጀቢን ላይ በጣም የምንማረው ነገር ሁለቱም እጅ ሰጥቷል። በቀላ አላህ ስብሐነው ተዓላ ትእዛዝ የሚፈልገውም ድርጊቱ መፈፀሙን ሳይሆን የሁለቱን የጠነከረ ኢማን እኛ እንድንማር ነው። እጅ ሰጡ። ልጅ እንግዲህ ሞት ነው መጨረሻ ላይ፣ ሞት ላይ ደግሞ ሻሃዳ መያዝ አለበት። ያንን ነገር ፈጻሚ ያደረጉ አባትም ያላህን ትእዛዝ ለመፈፀም ቁርጠኛ ሆኖ ማለት ነው ማረድ ሲባል ሲኪን ይኖራል፣ ማረጃ ይኖራል። ያንን የሚታረደው አካል ላይ ማንቀሳቀስ ነው ማለት የመጨረሻው ማለት ነው ሂደት ማለት ነው። እና ወተለሁ ሊልጀቢን ላይ በጣም የሚገርም ነገር ነው የምናገኘው ማለት ነው። ፊታቸውን ወይም ደግሞ የጎናቸውን ሁኔታ ምንድን ነው የሚለው ፈለማ እስላማ ወተለሁ ሊልጀቢን የግንባር ጎን ነው ወይም ደግሞ ደፍተዋቸዋል፣ ያን ድርጊት ለማከናወን ወይም ደግሞ ትዕዛዙን ተፈጻሚ ለማድረግ ወተለሁ ልልጀቢል የሚለውን በግንባሩም ጎን ላይ በእስማዒል ዓለይ ሰላም የግንባሩ ጎን ላይ በመሬት ምን አድርገዋል? ደፍተዋቸዋል፣ ጥለዋቸዋል ማለት ነው። ይሄን አስመልክቶ እዚሁ ሙፈሲሮቹ የሚጠቅሱት ምንድን ነው፣ የአባት ርህራሄ እንዳይይዘው ነው ይሄን ያደረጉት። እንደውም ኢስማዒል ዓለይህ ሰላም ነው ሀሳቡን አ እንደው ደፋኝ። ለምን ፊት ፊቴን እያየህ ከሆነ እንግዲህ የምናቀው ነው ምን ያህል እንደምንሳሳ ሐቂቃ፣ አንተም ታውቀዋለህ። ልጅ አባትነትን ታውቀዋለህ። ልጅ ምን ያህል እንደሚያሳሱ አይደለም፣ እዚህ ደረጃ ይቅርና ትንሽ ነገር ሲነካቸው ሲያደናቅፋቸው የሆነ ነገር ምንም አይሆኑም እኮ ሲሆኑ፣ ልብህ ድንግጥ ነው የሚለው። አላህ ያስቀመጠው ዝነስላለህ ማለት ያ ነገር እንዳይኖር በፊታቸው እንዲደፉ እንዳያዩዋቸውና ትዛዙን ቶሎ ተፈጻሚ አድርግ የሚለውን ከቁርኣን አንቀጽ ውጭ የተወሱ ኮንቨርሴሽኖች ይሄ ውይይቶች በሁለቱ መካከል ያሉትን ይጠቅሳሉ። የእስማኤል ዓለይህ ሰላም ታጋሽነትንና ነገሩ ቶሎ እንዲፈጸም እንዳያመነቱ አባታቸውንም እኮ ያገዙት ነው። ወደኋላ እንዳትል ፊትና አይተህ አዝነህ እንዳትፉ ከአላህ ትእዛዝ እንዳትሸሽ ይሄን ነው። እስተስለማ ወንቃደ ኢብራሂም ዓለይህ ሰላም ትእዛዙን ፈጸሙ ማለት ነው። ምናልባት ወደ ቀጣዩ ከማለፋችን በፊት የምታነሰው ነገር ካለ ወደ ቀጣዩ ነው ቀጥታ የምናልፈው። ሁለቱም ትእዛዙን ተቀብለዋል። እስማዒልና ዓለይሂ ሰላም በግንባራቸው ወደ መሬት አድርገው በእስማዒልም ፍላጎት መሰረት አድርገው ማለት ነው። እና ጀመሩ ማረድ፣ ሲሞክሩ ለማረድ ልጃቸው ለማረድ ሲሞክሩ ቢላዋው እምቢ ያለ ይላሉ፣ አያርድም ይላሉ አሁንም አያርድም። ምክንያቱም መጀመሪያም አላህ ስብሐነው ተዓላ ይህን ነገር ያደርጉታል አያደርጉትም ፈተናውን የኢማናቸውን ጥንካሬ ሊያሳየለኛ ስለፈለገ ነው ያዘዛቸውም እና እነሱ ትዕዛዙን እሺ ብለው ሞክረው እምቢ አላቸው። ከዛ መጨረሻ ላይ ፈናደይናሁ አያ ኢብራሂም ኢብራሂም ስማቸውን ጠርቶ ጠራቸው አላህ ስብሐነው ተዓላ። ከዛ ኢብራሂም ድምፁን በመስማት ወደ ሰማይ

እኛ መልካም ሰሪዎችን ልክ እንደዚሁ እንመነዳያለን አላቸው። አላህ ስብሓነሁ ወተዓላ ልጃቸውንም እዛ ቦታ ላይ ህልሙን በማረጋገጣቸው ልጃቸውን ሳይታረድ በመቅረቱም እሱም አንድ ጀዛ ነው። ከዛ በተጨማሪ ደግሞ አላህ ስብሓነሁ ወተዓላ ሌላ ጀዛ አዘጋጅተውላቸዋል። ከዛ ጀዛውን ከማንሳቱ በፊት ግን ይሄ ፈተና አባት ልጁን እንዲያርድ፣ ገና ሕፃን እያለ ያለው ልጅ እንዲያርድ፣ ልጁ ደግሞ ያሳየው

ስኬት ማለት ነው። ያንን ነው። በዚህ ታሪክ አንድ ከተማር ነው የምናነሳው ማለት ነው ኢንሻላህ። ከዚህ በኋላ ያለውን ታሪክ ደግሞ ልጀባህ ላንተ። ይሄ ብዙ ትምህርት ያዘለ ነው። ለዛ ስባል አላህ ስብሐነ ወተዓላ ከብዙ ታሪኮች፣ ከብዙ የነቢዮች ገድል በኋላ የሚያነሳት ነገር አለ። ይሄ ሁኔታ እንደዚህ አይነት ፈተናዎች ሊቀጥሉ ይችላሉ። አይነታቸው ይለያይ፣ ደረጃቸው እንደዚህ አይድረስ እንጂ

በተለያየ የስራቸው ስራቸው የተግባራቸው ሁኔታ መልካም የሆኑ ሰዎችን ልክ እንዲሁ እንመነዳለን ይላል ማለት ነው። ልክ ዩኑስ ዓለይሂ ሰላም ታሪክም ላይ እንደዚህ ነው የሚያነሳው። እዛ ጭንቅ ውስጥ ገብተው አሳነባሪ ሆድ ውስጥ በብዙ ጨለማ ውስጥ ተውጠው ያቺን ምርጥ ንግግር ከተናገሩ በኋላ መጨረሻ ላይ ወከዛሊከ ኑንጂል ሙሚኒን ይላል። ልክ እንደዚሁ አማኞችም ጭንቀት ውስጥ ሀሳብ ውስጥ ከገቡ በኋላ ከጭንቀታቸው አላህ ስብሐነው ተዓላ ያወጣቸዋል። ይህን ድርጊት ከፈጸሙ ይህን ስብእና ከተላበሱ፣ አሁን ምን ነው የሚታየው? ስብእናቸውን ነው የምናየው። ያን ስብእና ከተላበስን ያን መልካምነት ወደኛ ካመጣን በዱንያ ላይ ያሉ ውጣ ወረዶችን የማናልፍበት ምንም ምክንያት የለም። ለምን አላህ ስብሐነው ተዓላ የገባውን ቃል ስለማያጥፍ ማለት ነው። እና ይሄ ለእኛ ትልቅ ትምህርት ነው። ለሁወል በላኡል ሙቢን በማለት አላህ ስብሐነው ተዓላ ትልቅ በላ መሆኑን አስቀምጦልናል። አላህም በጎን ለዛ ማካካሻ በጅብሪል አማካኝነት የመጣላቸው እርድ አለ። ወፈደይናሁ ቢዚብሒን ዐዚም በማለት አላህ ሱብሐነሁ ወተዓላ የሚያስቀምጥበት ሁኔታ አለ። ይሄ ፈደይናሁ የሚለው እንደው እሳቸውን ለፈጸሙት ተጋድሎ እንደ ማካካሻ የመጣ ነው። በታላቅ እርድም ይሄ መስዋዕትነት ምንድን ነው ቤዛ አድርጎ አላህ ሱብሐነሁ ወተዓላ ያመጣለች። ሁለት ጥቅም አለው ያ ነገር ተፈጽሟል። በጎን ማካካሻ የሚመጣላቸው ሁኔታ አለ። ሙክት እንዲታረድ ማለት ነው። ሁለተኛ ዒባዳ ሆኖ እንዲ